ሰላም ጤና ይስጥልን፣ ኤቫንጀሊካል ቴሌቪዥን ተመልካቾቻችን። ይህ የወንጌል አማኞች ድምጽ ነው። የዕለቱን መረጃ ይዘላችሁ ቀርበናል። በቅድሚያ ማርዕስተ ዜና። በኢትዮጵያ ቃልክስ ቤተክርስቲያን ወላይታ ቀጠና መጽሐፍ ቅዱስን መሰረት ያደረገው ለንተናዊ ታድሶ ስልጠና አፈጻጸመን በውጥነት ተግባራዊ ለማድረግ የተዘጋጀ የአቋም መግለጫ ወጣ። የኢትዮጵያ የሃይማኖት ተቋማት ጉባኤ የምስጋናና የእውቅና ምስክር ወረቀት ተሰጠው። ከመረጃዎቹ ጋር ከእናንተ ጋር መቆየውን የማኒ ሊብሶ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆኑ አብራችን ቆዩ። በኢትዮጵያ ቃልቤት ቤተ ክርስቲያን ወላይታ ቀጠና መጽሐፍ ቅዱስን መሰረት ያደረገ ሁለንተናዊ ተሃድሶ ስልጠና አፈጻጸምን በወጥነት ተግባራዊ ለማድረግ የተዘጋጀ የአቋም መግለጫ አወጣ። በኢትዮጵያ ቃልቤት ቤተ ክርስቲያን ወላይታ ቀጠና ከሐምሌ 1 2017 ዓም ከነሐሴ 2 2017 ዓም ላጥቢያ ቤተ ክርስቲያናት መጋቢያን የተዘጋጀ መጽሐፍ ቅዱስን መሰረት ያደረገ ሁለንተናዊ ታድሶ ስልጠና አፈጻጸምን በወጥነት ተግባራዊ ለማድረግ የተዘጋጀ የአቋም መግለጫ ወጥተዋል። የወላይታ ቃልዮት ቤተ ክርስቲያን በእግዚአብሔር ምረት በ 1920 ዓ ም በኤስ አይ ኤም ሱዳን ኢንቴሪየር ሚሽን ሰርቪንግን ሚሽን ሚሶን አማካኝነት የተተከለች 98 ዓመት ዕድሜ ባለጠጋ ቀደምት ቤተ ክርስቲያን መሆኗን በመጥቀስ የሚጀምረው መግለጫው የወላይታ ቃለ ሕይወት ቤተ ክርስቲያን በስምንት ወንዶችና በሁለት ሴቶች የተቀጣጠለው ሰዓት አይሎና ቀጥሎ ዛሬ ከ1500 በላይ አጥቢያ ቤተ ክርስቲያናትን በሀያ ህብረቶች አቅፋ ይዛ አካባቢያዊ ብሔራዊና ዓለም አቀፍ ሚስዮናውያንን የምትልክ በኢትዮጵያ ቃለ ሕይወት ቤተ ክርስቲያን ስር ካሉ ቀጠናዎች መካከል አንጋፋነቷ በሁሉም ዘንድ የታወቀ እውነታ ስለመሆኑ እግዚአብሔር እናመሰግናለን ይላል። ይሁንና በማስተዋል ውስጣችንን ስንፈትሽ ግን ብዙ መታረምና እውነተኛ ታድሱ የሚሹ በርካታ ጉዳዮች መኖራቸው እንደ ብዛታችንና ያስቆጠርነውን ዕድሜ የሚመጥን ወቅታዊና መንፈሳዊ ቁመና ላይ ያለመሆናችንን በሚገባ እንረዳለን በማለት ያስቀመጠው ቀጠናው ይህንን መካድ የማንችለው አሁናዊ ሁኔታ በጥልቀት መረዳት ብቻ ሳይሆን ከዚህ በላይ ጊዜ ሊሰጠው የማይገባና አስቸኳይ ተግባራዊ የእርምትና የታደሶ መንፈሳዊ እሳት መለኮስና እንዲቀጣጠል በመዋቅራዊ ሰንሰለቱ አስተሳስሮ በአንድ ልብና በአንድ መንፈስ ማስተሳሰሩ ዋና ነገር ነው ሲል መግለጫ ያትታል። በመላው የወላይታ ቀጠና ቃላዎት በአጥቢያ ቤተክርስቲያናት የሚገኙ ምዕመናንን ለመድረስና አስተሳስሮ ማስቀጠል ይቻል ዘንድ በቀጠና ደረጃ በየአጥቢያ ቤተክርስቲያናት የሚገኙ መጋቢያንን የሁሉም ዘርፍ አገልጋዮችን እንዲሁም ለመጽሐፍ ቅዱስ ትምህርት ተቋማት ርዕሰ መምህራንና ዲኖችን ከሐምሌ አንድ እስከ ነሐሴ 22/2017 ዓ ም በስድስት ዙር ከ2450 ለሚበልጡ አገልጋዮች በቀጠናው ጽህፈት ቤት ጠረጴዛ አዳራሽ መጽሐፍ ቅዱስን መሰረት ያደረገው ለንተናዊ ታድሰው በሚል ድረስ ቀጠናው ስልጠና መስጠቱ ይታወሳል። እናም ቀጠናው በቤተ ክርስቲያናትና በአካባቢ እየተስፋፋ የመጣውን ፈሬ ለቀቀነው በማለት የተቀመጠውን ይህ መጽሐፍ ቅዱስ ያካሄድን በማጤን የቀጠናው ጠቅላላ ጉባኤ አባላት በእግዚአብሔር ቃልና በእምነት አቋሙ መሰረት ባለ አስር ነጥብ የአቋም መግለጫ አውጥተዋል። በመግለጫውም፣ አንደኛ፣ በሁሉም መዋቅር በመሪዎችና በአገልጋዮች ዘንድ ቀዳሚ አጀንዳና አቋም ወንጌል ላልደረሳቸው ማድረስና ምዕመናንን የክርስቶስ ደቀ መዝሙር ማድረግ እንዲሁም በህይወት በትምህርትና በመሪነት መታደስ እንዳለበት በጽኑ እንደሚያምን ሁለተኛ ቤተ ክርስቲያኒቱ ከዘመን አመጣሽ አመለካከትና እይታ ተላቃ ትኩረቷን ዘመናዊ ሽሬ ወደ ሆነው ወደ እግዚአብሔር ቃል፣ ወደ ጸሎትና ወደ እውነተኛ አምልኮ እንድትመልስ አስፈላጊውን ስራ ከቃሉ አስተምሮ ጋር አዋህዶ ለመፈጸም ቃል እንደሚገባ፣ ሶስተኛ በቤተ ክርስቲያኒቱ ለንትናዊ የህይወት ጥራት እንዳይኖር ተግዳሮት ሆነው የቆዩ ቅድስና አልባ አኗኗር፣ አላማ ቢስ አለባበስ፣ መጽሐፍ ቅዱሳዊ መሰረት የሌላቸው ቅጂ ስብከቶችና ዝማሪዎች፣ ወንጌልን የሚጋርዱ ልማዶችና ተግባራት ከዓለማዊነት ጋር የተቀየጠ የአምልኮ ስርዓትና ጭፈራ፣ የሐሰተኛ ነቢያትና ሐዋርያት እንቅስቃሴን እንዲሁም ስርዓት ጠል መሆንና ስደት እንደምቹ ቀዳሚ አማራጭ አምኖ መቀበልን አጥብቆ እንደሚቃወም። አራተኛ አማኞች እኛ አማኞች በባህል ወንጌልን የምንመዝን ሳንሆን በወንጌል ባህልን የምንመዝን መሆናችንን እየገለጸ በሁሉም አካባቢ ማንኛውም ከወንጌል ጋር የሚጋጩ ባህልና ባህላዊ አካሄዶችንና አሰራሮችን አጥብቆ እንደሚቃወም። አምስተኛ እኛ በክርስቶስ አንድ አካል፣ አንድ ሕንፃ በቃሉና በመንፈሱ አንዲት ቤተ ክርስቲያን ሆነን የተሰራን ደግሞም ከዓለም ተጠርተን የወጣንና በእርሱ ቅዱሳን የተባለን ስለሆነን በቤተ ክርስቲያኒቱ ማንኛውም በዘር በጎሳ የሚደረገውን አደረጃጀትና መለያየት እንደሚቃወም። ስድስተኛ በቤተ ክርስቲያኒቱ የሚደረጉ የመሪዎች ምርጫና የአገልጋዮች ስምሪት መጽሐፍ ቅዱስንና የቤተ ክርስቲያኒቱን መተዳደሪያ ደንብ የተከተለ መሆን እንዳለበትና በምርጫ ጊዜ የሚደረግ የትኛውም አላስፈላጊና አስፈላጊና ፈንጋጭ ከስጋ የሆነ የምድራዊ ጥበብ እንቅስቃሴ እንደሚቃወም። ሰባተኛ በቤተ ክርስቲያኒቱ ለሚካሄዱ የምስጋና፣ የለቅሶ፣ የኮንፈረንስ ፕሮግራሞች አገልጋዮች ከመጋበዛቸው አስቀድሞ የአገልጋዮችን ታሪካዊ ሳይሆን አሁናዊ የቅድስና ሕይወታቸውን፣ አሁን የሚያገለግሉበትን ቤተ ክርስቲያን፣ መልካም የአገልግሎት ፍሬ ያላቸው መሆናቸውን፣ ከቤተ ክርስቲያኒቱ የእምነት አቋም ጋር የማይጋጭ ትምህርት የሚያስተምሩ መሆን አለመሆናቸውን በየትኛውም በቤተ ክርስቲያኒቱ መድረኮች ላይ ውሃ መሸጥንና በውሃ መጸለይን፣ ዘይት መሸጥንና በዘይት መጸለይን እንዲሁም መጽሐፍ ቅዱሳዊ ያልሆነ የገንዘብ አሰባሰብን በአንድ ግለሰብ ስም የሚካሄዱ በየትኛውም አይነት የመገናኛ አማራጭ ቴክኖሎጂዎች በመጠቀም የሚሰራጩ ፕሮግራሞችን አጥብቆ እንደሚቃወም። ስምንተኛ በቤተ ክርስቲያኒቱ የሚያገለግሉ መጋቢያን ወንጌላውያንና ሙሉ ጊዜ አገልጋዮች ሁልጊዜ በእግዚአብሔር ቃል እውነት ራሳቸውን በማየት ጊዜ በመውሰድ የእግዚአብሔርን ቃል በማጥናት ለምዕመኑ በቂ መልእክት በማስተላለፍ ማገልገል እንዳለባቸውና ከቃል ውጭ የሚደረጉ ማንኛውም የመጽሐፍ ቅዱሳዊ ተግባራትና መንፈስ የመሰል እንቅስቃሴዎች እንደሚቃወም። ዘጠነኛ በቤተ ክርስቲያኒቱ ስር የሚገኙ አማርኛ መጽሐፍ ቅዱስ ትምህርት ተቋማትና ወላይታ ኤቫንጀሊካል ሴሚናሪ በቂ ጥራትና ብቃት ያላቸውን አገልጋዮች ማፍራት እንዲችሉ አስፈላጊ ሁኔታዎች ሁሉ ቤተ ክርስቲያኒቱ ማሟላትና ማሻሻል ግዴታዋ ሆኖ ሳለ በየትኛው ምክንያት በእውቅና በሌላቸው የመጽሐፍ ቅዱስ ትምህርት ተቋማት የተማሩ አገልጋዮችን ላለማሰማራት ቃል እንደሚገባ፣ አስረኛ በቤተ ክርስቲያኒቱ የሚደረጉ ማንኛውም አገልግሎትና አሰራር የቤተ ክርስቲያኒቱን መተዳደሪያ ደንብ የእምነት አቋምና አፈጻጸም መመሪያዎችን በመከተል በመዋቅራዊ መያዝ ለመተግበር ቃል እንደሚገባ በአቋም መግለጫው አሳውቀዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ የምስጋናና የእውቅና ምስክር ወረቀት ተሰጠው። ባልደረባችን ቤተልሄም ድርጅት ጨማሪ አላት። ጥቅምት 19 ቀን 2018 ዓም ጅስራ ኢትዮጵያ ከባለ ድርሻ አካላት ጋር በመተባበር ላለፉት አምስት ዓመታት ማለትም ከ2021 እስከ 2025 ሲተገበረው የነበረውን የሰላም ግንባታ ፕሮጀክት በስኬት ማጠናቀቁን አስመልክቶ ጥቅምት 17 ቀን 2018 ዓም ባለ ድርሻ አካላት በተገኙበት በአካሄደው የማጠቃለያ መርሃ ግብር ላይ የኢትዮጵያ ሃይማኖት ተቋማት ጉባኤና ሌሎች ተቋማት የተሰጣቸውን ኃላፊነት በስኬት በመፈጸማቸው የምስጋናና የእውቅና የምስክር ወረቀት ተበርክቶላቸዋል። በእውቅና እና በምስጋና መድረክም ላይ ፕሮጀክቱ በተገበራቸው ክልሎች በሃይማኖትና እምነት ነጻነት በአብሮነትና በሰላም ግንባታ ላይ በሚያተኩር የተሰሩት ስራዎች ተጨባጭ ውጤት እያሳዩ መሆናቸውን በመግለጽ የተገኘውን መልካም ውጤት አጠናክሮ ማስቀጠል ላይ በቅንጅት መስራት እንደሚያስፈልግም ተጠቁመዋል። መረጃው የኢትዮጵያ ሃይማኖት ተቋማት ጉባኤ የህዝብ ግንኙነት ሚዲያ ክፍል ነው። የሃይማኖት ተቋማት ከእምነት ወይም ከአምልኮ ጋር ከሚገናኙ አገልግሎቶች ውጭ የሆኑ የገቢ ግብርን በተመለከተ ውይይት ተካሄደ። ባለርባችን ቃል ኪዳን እንዳለ ተጨማሪ አላት። የአዲስ አበባ የሃይማኖት ተቋማት ጉባኤ ከአዲስ አበባ ገቢዎች ቢሮ ጋር በመተባበር የገቢ ግብርን በተመለከተ ከአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤትና ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አመራሮች ጋር ውይይት አድርገዋል። በውይይቱም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የጽሕፈት ቤቱ ኃላፊ መጋቢ ጌትነት ለማ፣ የአዲስ አበባ የሃይማኖት ተቋማት ጉባኤ ዋና ጸሐፊ መጋቢ ታምራትና የአዲስ አበባ ገቢዎች ቢሮ ኃላፊ አቶ ቢንያም ምክሩን ጨምሮ የሁለቱ ተቋማት ከፍተኛ አመራሮች የተሳተፉ ሲሆን የሃይማኖት ድርጅቶች ከተቋቋሙበት ዓላማ ውጪ ከግሉ ንግድ ዘርፍ ጋር ተወዳዳሪ ሆነው ከሚሰሯቸው በሆቴል ንግድ ስራ ዘርፍና ህንፃ አከራይተው ገቢ በሚያገኙባቸው ስራዎች ላይ ተገቢውን ግብርና ታክስ መክፈልን የተመለከተ መሆኑም ተገልጿል። ጉዳዩን በተመለከተ የአዲስ አበባ ገቢዎች ቢሮ ኃላፊ አቶ ቢንያም ምክሩ በጽህፈት ቤታችን ተገኝተው ለመሪዎች ማብራሪያ የሰጡ ሲሆን ጉዳዩን በተመለከተ የአዲስ አበባ ገቢዎች ቢሮ ኃላፊ አቶ ቢንያም ምክሩ ለጽህፈት ቤቱ ተገኝተው ለመሪዎች ማብራሪያ የሰጡ ሲሆን፣ መሪዎቹ ላነሷቸው ጥያቄዎችና አስተያየቶች ማብራሪያና ምላሽ የሰጡ ሲሆን ይህ ውይይት ከዚህ ቀደም ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መሪዎች ጋር መደረጉም ይታወሳል። መረጃው የአዲስ አበባ ሃይማኖት ተቋማት ጉባኤ ነው። ተመልካቾቻችን ለዛሬ ከያዝ ናቸው መረጃዎች ወደ መጨረሻው ስናልፍ የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የክልል ፕሬዚዳንቶች ዋና የጽህፈት ቤቱን ህንጻ በመጎብኘት የአንድነትና የምክክር ጊዜ ያካሄዱ ባልደረባችን ቤተልሔም ደረጃ የተጨማሪ ያላት ጥቅምት 18 ቀን 2018 ዓ ም የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የክልል ፕሬዚዳንቶች የጽህፈት ቤቱን ህንጻ በመጎብኘት የአንድነትና የምክክር ጊዜ አካሂደዋል። የቤተ እምነቱ ፕሬዝዳንት መጋቢ ላቆ በዳሶ የእንኳን ደህና መጣችሁ መልእክት በማስተላለፍ ሰላምታ አቅርበዋል። የቤተ እምነቱ ምክትል ፕሬዝዳንት መጋቢ ለወዮ ስንሻው በመጠናቀቅ ላይ የሚገኘውን የዋና ጽህፈት ቤት ባለ አስር ወለል ህንፃ በመጎብኘት ወደፊት የሚሰጠውን አገልግሎት ገለጻ አድርገዋል። ከአውሮፓ በመጡት ሚሽነሪዎች በፓስተር ፊሊና ባለቤታቸውና በአስራ አንደኛው ሰዓትን ወንጌልን እንስበክ በሚል ርዕስ ማቴዎስ ምዕራፍ 20 ቁጥር አንድ እስከ 20 ያለውን የእግዚአብሔርን ቃል መልእክት አካፍለዋል። ከክልሉ የመጡት ፕሬዝዳንቶችም በነበራ ቸው የጉብኝትና የአንድነት ፕሮግራም መደሰታቸውን ገልጸዋል። መረጃው የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ነው። ተመልካቾቻችን፣ ለዛሬ ያዝናቸው መረጃዎች እነዚህን ይመስላሉ። ከመረጃዎቹ ጋር ከእናንተ ጋር ቆይታ ያደረኩት ኒማኒኤል ዴቢሶ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። መረጃዎቹን ያዘጋጀንላችሁ ኒማኒል ዴቢሶ እና ባልደረቤ ቤተልሔም ደረጀ በጋራ በመሆን ነው። ከቀሪ የኤቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።